ብዙ መድኃኒቶችን ሲሰጡኝ ስለነበር እኔ የሆነ መኪና ውስጥ ስገባ ነው ትዝም ይለኝ። ከዛ ከሆነ መኪና ወደ የሆነ መኪና ሲሄድ ነው መርፌ በዚህ በኩል በየሆነ ሰዓት ይወጉኛል። ቀኑን አላውቀውም፣ ምሽቱን አላውቀውም። የደበደቡኝ አይመስለኝም። በገመድ ግን አስረውኛል። ያው በገመድ ሲያስሩኝ ነበር በተደጋጋሚ ጎጆ ቲዩብ እና ሚኪሾው ያው ተደጋጋሚ ሪፖርቶች እንግዲህ ከኛ ጠላቶች እንግዲህ እየደረሰባቸው ስለሆነ ለመጠባበቂያ ብለን ጎጆ ፕላስን ቻናል የከፈት ነው። እነዚህ ወንጀለኞቹ ከየት የወሰዱ? ከቤት መጠው ነው ወይስ የት አካባቢ ነው አንተን ያገኙ? ብቻ ነበር ወይስ ከሌሎች ልጆች ጋር ነው ነጥሎ የወሰዱክ? የማዳም ቅመሞች እህቶቼ ሁሌም አስባችኋለሁ ሁሌም ስለምታበረቱኝ ሁሌም ስለምትጽፉ ሁሌም ለእኔ ጸሎት ስለምታደርጉ ሁሌም ለእኔ ጥሩ ኮመንት ጥሩ ነገር እንትን ስለምትሉ እናንተን በምንም ሁኔታ ውስጥ ሆኜ አስባችኋለሁ። ሰላም ጤና ይስጥልን። ውድ የጎጆ ፕላስ ቤተሰቦቻችን እንደምን ቆያችሁ? ውድ ተመልካቾቻችን ዛሬ እንግዲህ በሌላኛው ቻናላችን በጎጆ ፕላስ ቻናላችን ነው የመጣ ነው። ውድ ቤተሰቦች ይሄኛው ቻናል እንግዲህ አዲስ ቻናል ነው። ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮውን እንግዲህ ላይክና ሼር አድርጉ፣ ብዙ ሰው ጋር እንዲደርስም አድርጉልኝ። ውድ ቤተሰቦች እንግዲህ ኮመንት ላይም ሀሳብ አስተያየቶቻችሁን ጻፉልን። ያው በተደጋጋሚ ጎጆ ቲቪ እና ሚኪ ሾው ያው ተደጋጋሚ ሪፖርቶች እንግዲህ ከኛ ጠላቶች እንግዲህ እየደረሰባቸው ስለሆነ ለመጠባበቂያ ብለን ነው ጎጆ ፕላስን ቻናል የከፈት ነው። እናንተም እየገባችሁ አዲስ ቻናል ነው እንግዲህ የጎጆ ቲቪ እና የሚኪሾው ቻናል ተመልካቾቻችን፣ ሰብስክራይብ በማድረግ ቻናሉን እናሳድገው። እንግዲህ በዚህ ቻናል ላይ ያው ጎጆ ዩቲዩብ ላይ እና ሚኪ ሾ ላይ እንደሚቀርቡ የተለያዩ ኬዞች የሚቀርቡ ይሆናል። ቤተሰቦች እንግዲህ ሰላም ነኝ። ከአንድ ቀን በኋላ ነው ተመልሼ የመጣሁት። አሁን በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉም ነገር ሰላም ነው። ፈጣሪ ተመሰገነ ይሁን በእናንተ በቤተሰቦቼ ጸሎት በፈጣሪ ጥበብ እንግዲህ እንዴት ልበላችሁ፣ በሁሉም ሰው ጥረት ከፈጣሪ በታች በሁሉም ሰው ጥረት እንዲሁም ፈጣሪም ተጨምሮበት እግዚአብሔር ይመስገን በጥሩ ሁኔታ ላይ ነው የሚገኘው። አሁን በጣም ደህና ነኝ። ራስ ምታቴም እንግዲህ ቀንሶልኛል። ውድ ቤተሰቦች አሁን በጣም ሰላም ነኝ። እንግዲህ ተመልካቾቼ ያው ዛሬ አንድ ጓደኛ ባልደረባዬ አለ እዚህ ታምራት ይባላል። ምናልባት በአዲስ ፕላስ ዩቲብ ቻናል ላይ ታውቁታላችሁ። ውድ ቤተሰቦች እንግዲህ ያው ታምራትም ተጨናንቆ እንግዲህ እኔን ለመጠየቅ እዚህ ድረስ መጥቷል። በጣም እጅግ አድርጌ ያመሰግናለሁ። ታምራት ሰሞኑን አንድ ችግር አጋጥሙት ነበር፣ የግል ችግር፣ የቤተሰብ ችግር ያው መረዳት አለብን የቤተሰብ ችግር እንግዲህ በዛ ምክንያት ስራም እንግዲህ ጀምሮ ያንን ስራ አልቀጠለውም ታምራት እንግዲህ ታምራትም እንግዲህ አጠገቤን ያለው አይዞ ሊለኝ ሊጠይቀኝ መጥቷል እጅግ አድርጌ ያመሰግናለሁ ዋናው ቻናላችንን ጎጆ ቲዩብን ሊያዘጉብን ስለሆነ በተደጋጋሚ ሪፖርት እየተደረገ ስለሆነ ይህኛው ሁለተኛው ቻናላችንን ጎጆ ፕላስን እንግዲህ ሰብስክራይብ በማድረግ ቤተሰብ ይሆኑ፣ እናሳድገው፣ አዲስ ቻናል ነው። ዛሜ ስለመጣ እጅግ አድርጌ አመሰግናለሁ። አመሰግናለሁ፣ ሚኪ ወንድሜ እንደዚህ የሆነ በማየት ተሽሎ በማግኘቴ ግን በጣም ደስ ብሎኛል። በመጀመሪያ ባለመጠየቅ ግን በጣም ይቅርታ። ምክንያቱም ይህን ያህል ችግር ስታሳልፍ እንደዚህ ችግር ውስጥ ስትገባ እኔ አላወቅኩም ነበረና በሰዓቱ እኔ ችግር ውስጥ ለነበርኩ ነው በራሴ በቤተሰብ ኬዝ ስለነበርኩና በጣም ይቅርታ ስላልጠየቅኩ አብሬ ችግርህን ስላልተጋፈጥኩ አብሬ ችግርህን ስላልተካፈልኩ በጣም ይቅርታ ከልቤ ላለውና ግን ያሁሉ አልፎ አሁን እንደዚህ በማግኘቴ በጣም ደስ ብሎኛል እና የጎጆ ፕላስ ቱብ ተከታታዮቻችን ደግሞ ሚኪ ወንድሜ እንደዚህ ተሽሎት ስላገኝ ነው፣ ሁላችሁም ሚኪ ወንድሜ እንኳን ተሻለ፣ እንኳን በሰላም ተመለስክልን እያላችሁ እናንተም በሳብስክራይብ ላይክ፣ ኮሜንት ላይ ሀሳባችሁን በመስጠት እንድታበረታቱና እንድትደግፉት መልካም ምኞታችን እንድትገልጹ ጠይቃችኋለሁና እና ሚኪ በድጋሚ በጣም ነው ደስ ያለኝ እንደዚህ ተሽሎክ። እና በጣም ከባድ ነበረ እንደሰማሁት ከሆነ አውሱን ለማስታወስ አይደለም። ዋናው ነገር አንተ የሁንላ ችግር አልፈ የሁንላ ስቃይ የሁንላ የደረሰብህን መከር አልፈ እንደዚህ መሆነ ነው ዋናው ነገር፣ እና እሱ ሁላ ያለፈው ነገር ኦልሬዲ ያለፈ ነገር ስለሆነ ችግር የለውም ዋናው ነገር አንተ በሰላም በጤና መሆን ነው የሚያስፈልገው እና ለሁሉም ነገር ግን እግዚአብሔር ይመስገን። ደግሞ በጣም ያንተ ደግሞ አብዛኛውን ተመልካች ደግሞ በጣም ይወድሃል፣ እንደምታውቀው በእኛ ቻናላችም በሌላ ቻናላ በምሰራውም በጣም ህዝቡ ይወድሃል እና ለአንተ ያለው ፍቅር በጣም የተለየ ነው እንደምታውቀው ሚኪዬ በጾለትም በምንም ብቻ ለአንተ ያላቸውን ብዙ ነገር ነው የሚገልጹትና እንደምታውቀው የእነሱ እንትንም ነው ያተረፈ አንተ የነሱ ጸሎት ነው ያተረፈ ብዬ የማስበውና ለዚህ ስላበቃህ በጣም ደስ ብሎኛል ሚኪ ወንድምዬን እና አንዳንድ ነገሮችን ለማወቅና አንተ ደግሞ ምናልባት በዚህ ቻናል ላይ ለማሳተፍ እኔን ነገሮችን እንዲሰራ እና እዚህ ስራ ላይ እኔም ተሳትፌ ከአንተ ጎን ሁኝ ቁሜ። ለማገዝ ምክንያቱም አንተ እኔ ልክ እንደ ወንድሜ ነበር የምታግዘኝና ልክ እንደ ወንድሜ እንደዛ አድርግ፣ እንደዛ አድርግ ይህን በዚህ ይህን እንደዚህ ያልክ እኔም በጣም ነው ስታግዘኝ የነበረው። ስለዚህ እኔም አንተን ከጎንሁኜ ማገዝ የሚከፈለውን የሚደረገውን ነገር አድርጌ አንተን ማገዝ ስለምፈልግ ኃላፊነት አንተ ደግሞ ከጎንሁኜ ሚኪዬ እንደዚህ ሚኪዬ እንደዚህ እያልኩ እንዳገዝህ እንድሰራና አንተ ያንን ኃላፊነት እንድሰጠኝ ነው እኔ ዛሬ እዚህ የመጣሁትና ያለፈውን አስታውሰህ እንድታመምበት ወይም ደግሞ ህመም ምን እንትን እንድትል አይደለም። እኔ ጥያቄዎችን ለመጠየቅ የፈለግኩና ጀስት ላይክ አንተም ከነበርክበት ለሰውም ትምህርት እንዲሆን ስለሚችል ለማወቅ ያለው ምክንያቱም ያሳለፍከውን ነገር በደንብ ህዝቡ ማወቅ አለበት። ምክንያቱም ቀላል ነገር አይደለም እንደዚህ ዓይነት ነገር። አንደኛ አንተ ለህዝብ ነው እየሰራ ያለው ለህብረተሰቡ ነው፣ ለተበደለ ሰው ነው፣ ለተጨቆኑ ሰው ነው እየሰራ ያለውና ይህን ነገር ህዝብ ማወቅ አለበት። ህዝብ ደግሞ ካወቀ ይጠነቀቃል። ለእነዚህ አይነት ነገሮች ላይ በደንብ ራሱን መለስ ብሎ እንዲያይ ስለሚያድርግ በደንብ ህዝቡ ማወቅ እንዳለበት ይህን ነገር ምን አይነት ስቃይ ውስጥ ምን አይነት ችግር ውስጥ እንደነበርክ አንተን በደንብ እንትማት ስላለብ እሱን እንድትነግረን እና ሁላችንም ማወቅ ስላለብን እሱን ለመጠየቅ ነው። አንተን ለመረበሽ ወይ ደግሞ የነበርክበትን ስሜት ያለፈውን ስሜት ለማስታወስ ስላልሆነ አንዳንድ ጥያቄዎችን እጠይቃለሁ ሚኪ። በመጀመሪያ ላይ ግን ይህ ኬዝ ግን እንዴት አጋጠመ? አንተን እንዴት ወደ እነሱ እጁስ ልትገባ ቻልክ? በመጀመሪያ ደረጃ ታሜ እንግዲህ ታምራት ታሜ ወንድሜ ጎበዝ ልጅ ነው። በጎጆ ቲቭ ስርም እንግዲህ ብዙ ስራዎችን ሰርቷል። በጣም ጎበዝ ልጅ ነው። አንዳንድ ኬዞችን፣ አንዳንድ ጉዳዮችንም ለመስራት ሞክሮ ነበር። ውድ ተመልካቾቼ ያው አሁንም ታምራት እያለ ያለው እንግዲህ ከእናንተ ጋር መስራት እፈልጋለሁ። ሚኪ ወንድሜ የቤት ስራዎች እንድሰጥ ይፈልጋለሁ። ያው ብቻ እናንተም የሆነ ይከብዳል፣ እኔም አንዳንድ ጉዳዮችን፣ ኬዞችን መያዝ እፈልጋለሁ ነው ያለው። በመጀመሪያ ደረጃ በጣም አድርጌ አመሰግናለሁ እንደዚህ ቀናነት በተሞላበት መልኩ ስለጠየከኝ። ውድ ተመልካቾቼ እኛ እንግዲህ ትንሽ ነን። አንድ ኬዝ አንድ ጉዳይ ስንይዝ ምን ያክል ረጅም ጊዜ እንደሚፈጅ ታቁታላችሁ። አንድ ጉዳይ መያዝ ማለት ዝም ብሎ መቅረጽ አይደለም። ያን ጉዳይ ከዳር ማድረስ አለብን። አላማው ምንድን ነው? ያ ጉዳይ ማስተማር የፈለግ ነው። ብዙ ብዙ ነገር አለ እና ብዙ የማህበረሰባችን ክፍሎች ደግሞ የእኛን እርዳታ የሚፈልጉ ፍትህ የሚፈልጉ ብዙ ተበዳዮች፣ ንብረታቸው የተነጠቁባቸው፣ በብዙ ነገር የሚሰቃዩ በወንጀለኞች ብቻ። ምን ልበላችሁ ብዙ እርዳታ ከኛ የሚፈልጉ የማህበረሰብ ክፍሎች አሉ። ለነዛ ማህበረሰብ ክፍሎች ደግሞ አሁንም እኛ ተደራሽነታችንን አስፍተን ማህበረሰባችንን ማገልገል ነው የምንፈልገው። እኛ እግዚአብሔር ይመስገን ከዩቲዩብም ከአንዳንድ ነገር የምንለቃቅ ማሳንቲም አለች፣ እሷ ትበቃናለች። እኛ ሌላ ነገር መስገብገብ አንፈልግም። ከእናንተ ከተመልካቾችም በተደጋጋሚ ብዙ ተመልካቾቻችን እንግዲህ በአንዳንድ ነገር የምናግዛችሁ በሳንቲም በምን የምትሉም አላችሁ። እናንተ እዛ በስደት ሆናችሁ እንግዲህ በሰው ሀገር ሆናችሁ እየሰራችሁ እኛ ከእናንተ ሳንቲም መቀበል ማለት የማይመስል ነገር ነው፣ ለእኛ የሚያሳፍረን ነገር ነው ማለት በሌላ ነገር ለመረዳት ሳይሆን እናንተ የእናንተ እኮ የእኛ ቪዲዮ ማየታችሁ፣ የእኛ ቪዲዮ ላይ ኮመንት ማድረጋችሁ፣ ላይክ ማድረጋችሁ ለኛ ለእኛ ከበቂ በላይ ነው። እባካችሁን በዚህ አጋጣሚ ሁላችሁም ለእኛ አስባችሁ ነው፣ ግን ለራሳችሁም ደግሞ መሆን አለባችሁ፣ ውድ ቤተሰቦቼ። ስለዚህ ታሜ በጣም ነው ደስ የሚለኝ። ምናልባትም በዚህ በጎጆ ፕላስ እንግዲህ በሁለተኛው ቻናላችን ላይ ብዙ ጉዳዮችን ብዙ ነገሮችን ብታግዘን፣ ብታቀልልን በጣም ነው ደስ የሚለን። እኛም ሰው ያስፈልገናል፣ ብዙ ነገሮችን የሚያቀልልን ሰው ያስፈልገናል። ስለዚህ ብታግዘን በጣም ነው ደስ የሚለኝ ውድ ቤተሰቦች እንግዲህ ታሜንም እንድናበረታተውና ወደ ስራው እንዲገባ እናረጋለን ማለት ለህብረተሰቡ መድረስ አደለ ዋና አላማው። ስለዚህ ታሜንም አይዞ በርታ እያላችሁ እንግዲህ ነገ ከነገ ወዲያ አዲስ ኬዝ መጀመሩ አይቀርም። በዚህም በእኛ ኬዝ ላይ በአንዳንድ ነገሮችን ማገዙ አይቀርም። ስለዚህ በርታ ትሻሻላለህ እያላችሁ ባካችሁን እንግዲህ ሀሳብ አስተያየቶቻችሁን ስጡት፣ አበርቱት ጎጆ ፕላስ ቻናል ላይም እንግዲህ ከዚህ በኋላ ታሜ አንተ ትሰራበታለህ፣ ችግር የለውም አንዳንድ ኬዞችን እያስክ። ስለዚህ ምንም አታስብ፣ እኔ በእኔ በኩል እኔ ብትሰራ በጣም ነው ደስ የሚለኝ። እንዲሁም በጣም አመሰግናለሁ ሚኪ ወንድሜ ለሁሉም ነገር፣ ምክንያቱም አንተነ ከዚህ ደረጃን ደርስ ያደረግከኝ የምታበረታታ የገጎን የሆነ እንደ ወንድምም እንደጓደኛም እያደረ- ብዙ ነገር የምታደርግልኝ አንተነና እኔም ደግሞ በቻልኩት አቅም በምችለው ነገሮች ሁሉን ነገር ለማድረግ ለመስራት ህብረተሰቡን ለማገልገል ምክንያቱም አንተ ህዝቡን ነው እያገለገል ያለው። እኔም ደግሞ ያንተን ጎን ተከትዬ ከአንተ ጋር ሆኜ ምክንያቱም አንተ ብዙ ነገር እያስተማርከኝ የማላውቀውን ነገር እንዳውቅ ብዙ ነገሮችን ይሄ እንደዚህ ነው እያልክ በደንብ እያስተማርከ ህብረተሰቡን እንዳገለግል እያደረከ ስለሆነ ለሱ በጣም ነው የማመሰግነው ከልቤ እና እኔም የሁሉን ነገር ህብረተሰቡን ለማገልገል በምችለው አቅም ማድረግ ያለብኝ አድርገን ለህብረተሰብ ተደራሽ ሆነን የእነሱን ፍትህ ያላገኙት ፍትህ እንዲያገኙ ወንጀለኞች እንዲያዙ በማድረግ በደንብ እንሰራለን እና እኔ በዚህ አጋጣሚ የሚገልጸው ተመልካቾቻችን፣ የጎጆ ፕላስ ዩቲዩብ ተከታታዮች ገብተው እኛ ማበረታታ ሰብስክራይብ በማድረግ ላይክ በማድረግ ኮሜንት ላይ ደግሞ ሀሳባቸውን በመስጠት በደንብ እኛን እንዲያበረታቱና እንዲያግዙ እጠይቃለሁና እኛ ግን በምንችለው በምንችለው ሁሉ ነገር ህብረተሰቡን ለማገልገልና ለመስራት በደንብ እንሰራለን። ለወደፊቱም አሁንም በደንብ የያዝነውን ኬዝ ያንተንም ቢሆን ከዚህ ዘን በደንብ አንተ የተጎዳህበትን ለህብረተሰቡ እንደዚህ ዋጋ የከፈልግበት ህይወት መስዋዕት እስከ መስጠት ድረስ ያደረሰን ነገር እኔ በበኩሌ ምንም ነገር ምንም ይሁን እሱን ነገር እስከ መጨረሻው ፍትህ ወይም ደግሞ ውሳኔ እስኪያገኝ ድረስ አብሬ ከገኑ ሁኜ በደንብ እንሰራለን ማለት ነው። ስለዚህ ወደ ጥያቄ ስመጣ መጀመሪያ ላይ ግን አንተን እነዚህ ወንጀለኞቹ ከየት የወሰዱ፣ ከቤት መጥተው ነው ወይስ የት አካባቢ ነው? አንተን ያገኙ ብቻህን ነበር ወይስ ከሌሎች ልጆች ጋር ነው ነጥሎ የወሰዱክ? ያው አንዳንድ ነገሮችን እኔም አላስታውስም። ውስብስብ ነገሮች አሉ። ማለት ምን እንደሆነ ታውቃለህ፣ ብዙ መድኃኒቶችን ሲሰጡኝ ስለነበር እኔ የሆነ መኪና ውስጥ ስገባ ነው ትዝም ይለኝ። ከዛ ከሆነ መኪና ወደ የሆነ መኪና ሲሄድ ነው። የሆነ መኪና ውስጥ ስገባ ነው ትዝም ይለኝ። ከዛ ከሆነ መኪና ወደ የሆነ መኪና ሲሄድ ነው ማስታውሰው። ሌላ ምንም ትዝም ይለኝ ነገር የለም ማለት አሉ ትዝም ይሉ ግን እንዴል በል መርፌ በዚህ በኩል በየሆነ ሰዓት ይወጉኛል። ቀኑን አላውቀውም፣ ምሽቱን አላውቀውም። የደበደቡኝ አይመስለኝም። በገመድ ግን አስረውኛል። ያው በገመድ ሲያስሩኝ ነበር ብዙ መድኃኒት ሲሰጡኝ ነበር። የሆነ ሰዓት ሚኪ መደብደብ የለበትም የሚል ትዕዛዝ ሲሰጥ ነበር። የእኔ ባልደረቦች ብዙ ነገር አግኝቷል መሰለኝ። ስልክም አልሰጡኝም እና ቻናሉ ላይ እየተለቀቀ ያለውን ነገር አላውቅም። ግን እዚህ ይህን ጎጆ ፕላስ ቻናል ስናዘጋጅ ድሮ ከመታገቴ በፊት ነበር የተዘጋጀው። በተደጋጋሚ ኢሜል ይላክልናል በዋናው ቻናላችን ሪፖርት እኛ ምን ሰራውን ስራ ለማክሸፍ ያው ድንገት እንኳን ቻናላችን ቢዘጋ ብለን ያለው ነገር ጥሩ ስላልሆነ ነው፣ መጠባበቂያ ይሄን ጎጆ ፕላስ ያዘጋጀ ነው። እናም እያልኩ ያለሁት ያው ብቻ ታሜ ይሄ ከባዱ ነው። እስከ ዛሬ ከነበሩት ሁሉ ከባዱ ነው። በጣም በጣም ከባዱ ነው። ከማላ ባል አለቅስ ደስ ይለኛል፣ ወይም ደግሞ የመጨረሻ ባለቅስ ለምን ዋጥ ማድረግ ፈልጋለሁ፣ ግን ደግሞ ውስጤ ሀዘናለ ሀዘናለ ያልጨረስኩት ሀዘናለ ይኸውልህ። እንዳንዴ እንደሆነ ታውቃለህ፣ እኔ የምወዳቸውን ሰዎች አጥቻለሁ። ነብሱን ይማረው አባቴ እንግዲህ አንድ አመት ቢያልፈውም ያለውን ነገር ወደ ሚዲያ ለማምጣት ስላልፈለግኩ ነው። ሙት አመቱንም አንዲት ሜሮን የምትባልሽ መልከ መልካም እንግዲህ ከለንደን የመጣች ያለውን ነገር ታውቃለህ። እሱንም አብረን ነበር ያኔ ካሜራ ማን ነበርክ? እና ምን ልበልህ? እሱም ማዘን አለ ውስጥ ይሄ ሁሉ ነገር ተጠረቃቅሞ በቃ ሆድ ይብሳል እኮ። ማለት ወንድ ልጅ ወንድ ልጅ አያለቅስም ያለው ማነው? ወንድ ልጅ ሆድ አይብሶም ያለው ማለት ነው። ተረዳኸኝ? ያው ግን ለተመልካቾችም ተመልካቾችን አከብራለሁ። ከምንም በላይ ለተመልካቾችም ቃል መግባት የምፈልገው ነገር ካሁን በኋላ ምባይን ዋጥ አድርጌ በተሰጠኝ እድሜ ሳላማርር ፈጣሪን እያመሰገንኩ ስራዬንም እየሰራሁ ህብረተሰቡንም እያገለገልኩ መኖር ነው የምፈልገው። እግዚአብሔር የተመሰገነ ይሁን ለሰጠኝ እድሜ። ጤናዬም ከፈጣሪ ጋር ሙሉ ለሙሉ ይመለሳል። የእናንተም ጸሎት አለ። ከዛ በኋላ እንዳልኩ ህይወት ይቀጥላል። ገና ስንት ርቀት የምንሄድ ሰዎች ነ አንድ በጣም ወዶ አባባል አለ። ከመጣንበት ይልቅ የምንሄድበት እጅግ ይበልጣል። ያው አንዳንዴ ስትሰበር ወይም ደግሞ ተስፋ ስትቆርጥ የሆነ ሀዘን ስትሆን ይህን አባባል አስበው። ብዙ ሰዎችም ይጠቀሙታል እኔም የምወደው አባባል ነው። ልክ ተስፋ ልቁርጥ ስትል ህይወት አብቅቷል ልትል ስትል ከመጣንበት ይልቅ የምንሄድበት እጅግ ይበልጣል። ስለዚህ ገና ወደፊት ብዙ ህይወት ይጠብቀናል። የመጣንበት ትንሽ ነው። ለእናንተ ለተመልካቾች ለእናቴ ለራሴ ለፈጣሪም ለሁሉም ስል በርትቼ ጠንክሬ ወደ ስራዬ ስመለስ ሁሉ ነገር ተስተካክሎ ያለፈው ህይወቴም የሚቀጥል ይሆናል። ስራዬንም በአግባቡ የምሰራበት አጋጣሚ ነው የሚኖረው። ላንተም መልካም የስራ እድል በጎጆ ፕላስ ላይ እንደማታሳፍረኝ ተስፋ አረጋለሁ፣ ኃላፊነት እንደምትወጣ የሙያ ግዴታን በገንዘብ ሳትደለን ህዝብን፣ ወገንን አገልግል ነው የምልህ። ይህ ነው ከባድ ነው ይገባኛል ሚኪዬ፣ እና የነበርክበት ሁኔታ ከማየው አንጻር እና ሚኪ እውነት ነው፣ በጣም ተጎርታል እና ከነበረበት ስቃይ በጣም ብዙ ስቃዮችን አሳልፋል። አንተ ደግሞ ይሄ ነገር ለአንተ አዲስ ነገር አይደለም፣ ምክንያቱም አንተ ብዙ ነገር ከዚህ በፊት የሰራቸው ስራዎች አሉ። በቻናሉ ብዙ ነገር ብዙ ኬዞችን ይዘህ አልፈሃል። ከዚህ በላይ ከዚህ በላይ ተጎርታል። አንተ ይህም ከባድ ነው አውቃለሁ፣ ከባድ እንደሆነ፣ ምክንያቱም እያየሁ ነው። ግን አንተ ያን ሁላ አተቋቁመ ያን ሁላ አልፈሃል ከዚህ በፊት ብዙ ነገሮች እንዳሳለፍ ያውቃለሁ፣ ምክንያቱም ከጎንህ ትነግረኛለህ፣ ምክንያቱም እኔ እንድማርበት ስለምትፈልግ ያን ሁሉ አሳለፈህ እንደመጣ ስለማቅ ይህን ደግሞ በደንብ ተቋቁመህ በደንብ ራስህን አዘጋጅተህ ሁሉን ነገር እንተመለትተህ ወደ ስራ እንደምትመለስ እኔ በደንብ በሙሉ እምነቴ ነው ባንተ የምታመውና እንደምታደርገውም እርግጠኛ ታደረገዋለህ። ጠንካራ ነህ አንተ ለብዙ ሰው አርአያ የምትሆን ጋዜጠኛ ነህ። የህዝብ አገልጋይ ነህ። ህዝብን በደል አንተ ለህዝቡ የምታደርስ ፍትህ እንዲያገኙ የምታደርግ ሰው ስለሆንክ፣ ጋዜጠኛ ምርጥ ጋዜጠኛ ስለሆንክ፣ በዚህ ደግሞ ለአንተ እኔ በደንብ እመሰክራለሁ። ከጎንህም ብዙ አብሮ የሚሰሩ ክሮዎችም ከካሜራ ጀርባ ያሉ በደንብ ስለአንተ የሚያውቁት የአካባቢ ሰውን በደንብ ያውቃሉ። ኢቨን በቻናል የሚከታተሉ አንተን እነሱም ስለሚያውቁ እኔ ምንም ጥርጥር የለውም ይህን ሁሉ አልፈ ይህን ሁሉ ስቃይ የቤተሰብ ችግሮችም ደርሶብክ እሱም ሁሉ አልፈ አንተ ወደ ስራ መጠ ህዝቡን እንደምታገለግል እኔ በደንብ በሙሉ በአንተ ተማመናለሁና ለእኔም ደግሞ ለሰጠህኝ ስራ በጎጆ ፕላስ ስራም በደንብ በርትቼ የጠንግሬ አንተም ከጎን የሆነ እንደ ወንድም እንደ ድሮ የኔን እንደዚህ አድርግ እንደዚህ ስራ ብለ ከጎን የሆነ ልክ እንደ ወንድም እንደ ጓደኛ ሆነ እንደምታግዘኝ እንደምትመክረኝ፣ ሳጠፋ ይሄ እንደዚህ ነው ይሄ እንደዚህ ነው በርታ አይዞ እያልክ እንደምታግዘኝ በደንብ እኔም እርግጠኛ ነኝና በሱም እተማመናለሁ። እና ደግሞ ያው እንደምታውቀው የጋዜጠኛ ስራ ደግሞ ትንሽ ከባድ ነው። ብዙ መከራዎችን ነው የሚደርሰው፣ ብዙ ስቃዮችን ነው እንደሚታወቀው። ለገንዘብ ማር ለምሰራው ለህሌና ነው ለህብረተሰብ ነው የምትሰራው። ምክንያቱም ተከፍሎ ክፍያው ያን ያለ ራስ ለህይወት የምትኖርበት ህይወትን አሪፍ ነገር ወይ ደግሞ ከሌሎች ሌግሪ የምትመኝበት አይደለም። እና ለህብረተሰቡ ነው የምታገለግሉ። ያ ነው የጋዜጠኛ እርካታ። ህብረተሰቡ ያጣውን ፍትህ ወይም ደግሞ ያገኘ የተነፈገውን እምባ ሀዘኑን ስትጋራው ነው ትልቁ እርካታና፣ በገንዘብ የማይለካ ደግሞ ትልቁ ነገር እሱ ነው። ስለዚህ እኛ ደግሞ ከሌላው ትንሽ የምንለይበት በደንብ ብዬ የማስበው አንተ ደግሞ በጣም ከጥቂት ጋዜጠኞች ከአብዛኛውን ጋዜጠኞች የምትለይበት መንገድ ይሄ ነው። ምክንያቱም አንተ የምትሰራው ለእውነትና ለእውነት ብቻ ስለሆነ ይሄ ደግሞ በጣም አንተ ይለያል ከሁሉ። እኔ ደግሞ ያን ከአንተ ስለተማርኩኝ በጣም ነው የምደሰተው። ምክንያቱም ከምንምና ከምንም ላይ ለእውነት የሚሰራ ሰው በአሁኑ ጊዜ የለም ብዬ አስባለሁ ብዙ ነገር ስለምናይ በገንዘብ ነው በዘመድ ነው በቃ እንደዚህ አይነት ነገሮች ሁ አንተ ግን ለእውነትና ለእውነት ስለምትሰራ እኔ ደግሞ ከአንተ ጎን ሆኜ በመስራቴ በጣም እድለኛ ነኝ። እና እኔም ልክ እንዳንተ ያንተን አርአያ ይዤ ያንተን መንገድ ይዤ ለእውነትና ለእውነት ለመስራት በራሴ ስም ቃል እገባለሁ። በደንብ እጅግ አድርጌ ያመሰግናለሁ ታሜ፣ እግዚአብሔር ያክብረልኝ በጣም አመሰግናለሁ። ሁሉም የሆነው በፈጣሪ ነው። ከፈጣሪ ቀጥሎ ደግሞ ከፈጣሪ በታች ሁሉም የሆነው በተመልካቾች ሁሉም ነገር የተመልካቾች ውጤት ነው። ሁሌም የምለው ነገር በምንም ሁኔታ ውስጥ ሆኜ እናንተን የማዳም ቅመሞች እህቶቼ ሁሌም አስባቸዋለሁ። ሁሌም ስለምታበረቱኝ፣ ሁሌም ስለምትጽፉ ሁሌም ለእኔ ጸሎት ስለምታደርጉ ሁሌም ለእኔ ጥሩ ኮመንት ጥሩ ነገር እንትን ስለምትሉ እናንተን በምንም ሁኔታ ውስጥ እ አስባችኋለሁ በጣም አመሰግናለሁ። ደስ ብሎኛል የእውነት። አንተም እንደዚህ ስታወራ አንዳንዴ እንፈልጋለን መሰለኝ፣ አይደለም ሙገሳ አይደል? የሆነ እና አሁን ስታወራ ደስ ነው ያለኝ በቃ። በጣም አመሰግናለሁ ታሜ። ማስተላለፍ የምፈልገው የመጨረሻ መልእክት ሁላችሁም ኮመንት ላይ እንግዲህ ታሜም በርታ ጠንክር በሉት። እንግዲህ እናንተም ሃሳብ አስተያየቶቻችሁን አስቀምጡልን። ጎጆ ፕላስ ቻናልን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁሌም ወደፊት አመሰግናለሁ። እኔም በጣም ነው የማመሰግነው ሚኪ ወንድሜና ለሰጠህን ማብራሪያ ወይም ደግሞ ለደረሰብህ ነገር ለህዝብ ይፋ ለእኔም ስለነገርከኝ ስለደረሰብህም ለሁሉም ስለተናገርክ በጣም ነው የማመሰግነው። ከዚህ በላይ ተሽሎ ከዚህ በላይ ጠንክረህ ደግሞ ለስራ ቶሎ እንደምትመለስ አምናለውና ውድ የጎጆ ፕላስ ቻናል ተከታታዮች ደግሞ በእናንተም ሳብስክራይብ በማድረግ ላይክ በማድረግ ኮሜንት ላይ ደግሞ ሚኪ በሰላም ተመለስልኝ እያላችው እንድታበረታቱትና እንድትሉት እንላለን። ውድ ተመልካቾቻችን፣ ተከታታዮቻችን በአዲስ ኬዝ እስከምንመለር ድረስ እናንተም ቸር ቆዩልን ቸር ሰንብቱልን እያልን ቆንጆ ስራዎችን በቀጣይ ይዘን እስከመጣ ድረስ ሰላሙሉን። እኔ ታምራት ነኝ። ቻው።